ኢትዮጵያውያን ሙስሊሞች በዛሬው እለት በአዲስ አበባ ከተማ ውስጥ ተቃውሞ አደረጉ። ማግነናውያን አንዋር መስጊድ ሲጠብቁ ከወደ ሜክሲኮ አደባባይ ተጠቁ። ይሰልፉ ታዳሚ ከደህንነት አንፃር ስለነበረ ከዛ በመውጣታችን ደስተኞች ነን። አልሃምዱሊላህ። የታጠቀና ዱላን እያነገበ የፖሊስ ኃይል አንዋር መስጊድን እየጠበቀ ባለበት መልኩም ስልታዊ ቅዋሜን የጠራው ድምፃችን ይሰማል። አራት ኪሎ ቤተ መንግስት አቅራቢያ የሚገኘው የተውፊቅ መስጊድ ህዝባዊ ተቃውሞን ማድረጉ የሚዘነጋ አይደለም። መሀል ከተማ አንዋር መስጊድ በሚገኘው ብሎም በፒያሳው ሰፈር በሊ ወይም ኑር መስጊድ ታላቅ ተቃውሞን በሚስጥር የጠራው ድምፃችን ይሰማ ህዝባዊ ተቃውሞ የተሳካ ማድረጉን ተሳታፊዎች አስረድተዋል። የኑር መስጊድ ተቃውሞን ፖሊስ በጸባጫርነት ጫርነት ሊያሰናክለው ሞክሮ ነበረ ግና ቢያንስ የሚሰነዘርብንን ጡጫ ለመከላከል እጅ መዘርጋቱ ተገቢ ነበርና አጸፋዊ ምላሽ ስንሰጥ ፖሊስ እየተኮሰ እግሬ አውጪኝ እንዲል አድርገናል ይላሉ ተሳታፊዎቹ። ዛሬ እነሱ አንዋር መስጊድን በታጠቀ የፖሊስ ኃይል ሲጠብቁ ወጣቱ ተሰባስቦም የፌዴራል ካምፕና መስሪያ ቤት አጠገብ የሚገኘው የሜክሲኮ መስጅድ በተለምዶ ጀርመን መስጅድ ይባላል ሄዶ ተቃውሞውን አሰማም ተቃውሞው የፍርሃት ኬላ የተሰበረበት ወጣቱ ከፖሊስ ግብረ ኃይል ጋር ትንቅንቅ የገባበት ነበረ ግናም በስኬት ተጠናቋል ይላሉ። የተቃውሞ ሰልፍ ታዳሚዎች ወደ አዲስ አበባም በመደወል ያናገርናቸው ተሳታፊዎች ነበሩ ድምፃቸውን ለደህንነታቸው ቀይረናል። የዛሬውን ተቃውሞ የተሳካ ያደረገው ምንድን ነው ስንልም ጠይቀናል። ወንድሜ በዛሬ ሁለት ጁምዓ መጋቢት 16 ህዝበ ሙስሊሙ በአዲስ አበባ ጀርመን መስጊድ ለወኪሎቹና ለትግሉ የማይሸረሸር አጋርነት ድንገታዊ ወይም በቅጽበታዊ ተቃውሞ በመፈክሮች በማሳየት ውሏል። በዛሬው እለት ህዝብ ሙስሊሙ ተቃውሞ ለማሳየት ከተጠቀመባቸው መንገዶች በወረቀትና በጨርቅ ላይ በተጻፉ መፈክሮች ነው። ከመፈክሮች መካከል ኮሚቴው ፈታ፣ ትግሉ ይቀጥል፣ ድምጻችን ይሰማ፣ ሰላምን ከነሳችሁን፣ ተመሳሳይ ኑሮ እንድንኖር አታስገድዱናላችሁ፣ ፍትህን ቀበሯት፣ ሰላማዊ ያደረገን የአሚሮቻችን እንጂ የአምባገነን ጡንቻ አይደለም፣ የሚሉና ሌሎችንም ሲያውለበልቡ ታይተዋል። ይህ ውስጥ ለውስጥ የተጠራው የተቃውሞ መርሃ ግብር በተሳካ ሁኔታ ተጠናቋል። በአካባቢው ላይ ታይቶ የማይታወቅ የፖሊስ ኃይል መስፈሩን የሚገልጹት የተቃውሞ ተሳታፊዎች በጽናት የፖሊስን ስነልቦና ልቦና ፈሪ ያድርጉ እንጂ ፍርሃት እንዳልገባቸው ይናገራሉ እነሱም። ታጣቂና ዱላ የያዘም ፖሊስ ፊት ለፊት በመጋፈጥ ወረቀት ላይ የተጻፉ መፈክሮችን ድምጻችን ይሰማ የሚል ትልቅ መፈክር ወይም ባነር ይዘው ወደ መስጊድ በመግባት ቅዋሚያቸውን ተግባራዊ ማድረጋቸውን ይናገራሉ። ዛሬ በሜክሲኮ ጀርመን መስጊድ የተደረገው ተቃውሞ በጣም ያልተጠበቀ ጥበቃ ነበረበት። በየአንድ ሜትሩ በሁለቱም አስፋልት በፊት ለፊትም በማዶም በእያንዳንድ ሜትሩ ፖሊሶች ዱላ ይዞ ቆመው ነበረ። የሆነ በቃ ያልተጠበቀ ብዛት ያለው ፖሊስ ነበረ፣ አካባቢ ላይ የነበረው። በዛ መሀል ወረቀቶቻችንን ይዘን ገብተን ሰላት ከተሰገደ በኋላ ወረቀቱን በመበተን አየር ላይ መፈክሮችን በማውለብለብ ተቃውሟችንን አሰምተን አዲስ አበባ ሜክሲኮ አካባቢ ቁጥጥር ያለበት ቦታ መሆኑን የሚያስረዱት ሰላማዊ ሰልፍ አድራጊዎቹ ተቃውሞ ለማድረግ በሚመቹ ቦታዎች ብቻ ሳይሆን ከፍተኛ መንግስታዊ ቁጥጥር ባለባቸው ቦታዎችም በመዝለቅ ተምሳሊታዊ የሆነ መልእክት የሚተላለፍበት ነው። በነገራችን ላይ ዛሬ የዛሬውን ተቃውሞ ለየት የሚያደርገው ከስከዛ ድረስ የጀርመን መስጊድ እንደሚታወቀው ቦታው በጣም አስቸጋሪና አስፈሪ ነው። ለምን ከመስጊድ ጀርባ የፌዴራል ካምፕ አለ፣ ከፊት ለፊቱ ደግሞ የፌዴራል ዋና መስሪያ ቤት ይገኝበታል። ታጋዮቻችን ሙስሊሙ ሕዝብ ይሄ ነገር ሳይበግረው ተቃውሞውን አሰምቷል፣ አሳይቷል። እንደሚታወቀው ሚዳቆ በጅፊት ዘና ብላ አታልፉም ነገር ግን ዛሬ ታሪክ ተቀይሯል። ሚዳቆች በጅቦች ቤት መሳለቁሉ ጀምሯሉ። የጅቦችም ምሽጎቻቸው ድረስ በመሄድ ዘና ፈታ እያሉ እየተራመዱ ውለዋሉ። ዛሬ ሜክሲኮ ያለው የፌዴራል መስሪያ ቤትና ካምፕ ተንኳክቷል። ነገም ይቀጥላል ይላሉ። እና አካባቢ ላይ የነበረው የፖሊስ ብዛት ምናምን፣ ያው ተቃውሞ የሰሙ ነበር የሚመስለው። በጣም በጣም ብዛት ያላቸው ፖሊሶች ነበሩ። በዛ ላይ ብሮ ምንድን ነው ጀርባን መስጂድ ያለበት ሁኔታ ራሱ በተለምዶ አስፈሪ ያደርገዋል። ምክንያቱም ከጀርባው የፌዴራሎች ካምፕ አለ። ፊት ለፊቱ ላይ ደግሞ የፌዴራል ዋና መስሪያ ቤት ትልቅ ህንፃ ይገኛል። ያው በከፊቱም ከኋላም በፌዴራል የተከበበ መስጂድ ነው። ግን ህዝበ ሙስሊሙ ያ ነገር ሳይበግረው ሳያስፈራው ተቃውሞውን አድርጎ ወደ መጣበት ትንኮሳውም ሳይበገረ ወደ መጣበት በሰላም ለመመለስ ችሏል። አልhamdulillah ተቃውሞ ይሄን ይመስል ነበር። በተለ- ያው ያው ያው ያው ያው ያው ያው ለ ከዲናችን በላይ የሚያሰራ ነገር አለበት። ያንን ነገር ተቋቁመን ነው ተቃውሞ ለማድረግ ወደዛ አካባቢ ያሉ የነሱ ዱላ፣ የነሱ ጥይት ለኛ ምንም ማለት አለብን እንሻላ ተቃውሟችንን እስከመጨረሻው ምንም አይነት ሀይል ቢመጣ እንደማያቆምም እስከ መጨረሻው እናሳያቸዋለን። ያነጋገርናቸው ሌላ ተሳታፊ እንደገለጹልን ተቃውሞ ሰላማዊና ሕገ መንግስታዊ ነበረ። ይህንን ሂደት ለማፋለስ የሞከሩት ፖሊሶች ናቸው ግን አልተሳካላቸውም ይላሉ ሄሎ ሰላም አለይኩም እሺ በጣም አመሰግናለሁ በዛሬው ዕለት በሜክሲኮ በሚገኘው በተለምዶ ጀርመን መስጊድ በሚባለው አካባቢ ተቃውሞ ተደርጎ ነበረ እና እንዴት ነው የነበረው የተቃውሞ ሂደት ምን ይመስል ነበር መጀመሪያ ወደ ጀርመን መስጅድ በተለምዶ ያው ተውፊቅ ሲሆን ነው መስጂድ ሜክሲኮ ላይ በምንሄድ ሰዓት መንገዱ ሁሉ በጸጥታ ኃይሎች በጣም ጥበቃ እየተደረገ ነበረ። ያው ተቃውሞውን ሊንኮ የደረሳቸው ሁሉ ነው የሚመስለው ነው በጣም በየአንድ ሜትሩ በሁለቱም አስፋል በየአንድ ሜትሩ ፖሊሶች ቁሞ ነበረ፣ አካባቢ በፖሊስ ተወሮ ነበረ። ያው ያን ሁሉ አልፈን ወደ መስጅድ ገብተን ሰላታችን ለማከናወን ወረቀት በመበተን እና አየር ላይ በማውለብለብ መፈካዎችን ከፋርም በማሳየት ተቃውሟቸውን እየገለጽ ነበር። እሱን አድርገን ከግቢ በመውጣት ላይ እያለን የጸጥታ ኃይሎች አንድ ወንድማችንን በሚያስ ትንኮሳ ለመፍጠር ሞክረው ነበረ። እኛም ለማስለቀቅ ልቀቁ፣ አንለቀም በመስጊድ ውስጥ ገብተን፣ በዛ መሀል ውርወራ ቁሳ ተጀምረው ነበረ። እና አልሐምዱልላሂ ወንድማችንን አስለቅቀ ነው። ተቃውሟችን በሰላም መንገድ አሰምተን በሰላም ወደ መንገድ ወደ የቤታችን ተመለሰናል። አልሐምዱልላሂ ሰልፉ በተሳካ መልኩ መጠናቀቁ ያበሳጫቸው ፖሊሶች መተናኮስ ጀመሩ ይላሉ ሰላማዊ ሰልፉ አድራጊዎቹ። ትንኮሳውን የተቋቋመው ወጣት በሰላም ወደ መጣበት ቢመለስም ፖሊሶቹ የሰልፉን ተሳታፊዎች ለመያዝ ሙከራ ማድረግ ጀመሩና ከመሀከላችን የትግል አጋርን ያዙ። ሰላማዊ ትግልን ተግብረን ስንመለስ የትግል አጋርን ማስረከብና ወደ ቤት መመለስ ድሮ የቀረ በመሆኑ በእጃችንም በድንጋይም የአምባገነናውያንን ጭቆና አስፈጻሚ የሆኑ ፖሊሶችን ተፋለምን። በአሸናፊነት በድል አጋራችንን ይዘን ተመለስን። የእነርሱ ልብ ዱላ ላይ ነው ያለው፣ የእኛ ልብ ደግሞ ሰውነታችን ውስጥ ነው ያለው። ስለዚህ እነርሱና እኛ አንመጣጠንም ይላሉ። እንደ በፊቱ የተሞኘ ህዝብ ያለ መስሏቸው ከመካከል ላይ ለመያዝ ሞክረው ነበር። ነገር ግን ቆራጡ ህዝብ፣ ሙስሊሙ በጭራሽ ድሮ ቀረ፣ አብረን እንደመጣን አብረን ነው የምንመለሰው፣ የምትወስዱት ሰው አንድም አይኖርም በማለት ጽኑነታቸውን አሳይተዋል። ፖሊሶችን በያዙት ዱላ ለመማታት ሲሞክሩ አጸፋዊ ምላሽ ህዝቡ አሳይተዋል። የእናንተ ልብ መሳሪያ ላይ እና ዱላ ላይ ነው ያለው የእኛ የሙስሊሙ ልብ ደግሞ አካላችን ላይ ነው ያለው፣ አንሰማችሁም ሲሏቸው ነበር። ወኔ በተሞላበት የያዝነው ወረቀት እንጂ የጦር መሳሪያ አይደለም ግና ላይ ያለው መልእክት የጦር መሳሪያ ሊያመጣ ከሚችለው በላይ ውጤትን የሚያመጣ ነው ብለን እናምናለን። በወረቀት ላይ ያነገብነው መልእክት ሰላማዊ ያደረገን የአሚሮቻችን ቃል እንጂ የአምባገነናውያን ገነናው ጡጫ አይደለም አልናቸው። ፈሩን! ከመካከላችን የትግል ባልደረባን ገንጥለው ለመያዝ ሞከሩ፣ ግን ከከሳሪዎች ሆኑ። ያ የትግል አጋርን ለፖሊስ አስረክበን የምንሄድበት ጊዜም እንዲያበቃ እራሳቸው አድርገውናል ይላሉ ወደ ከግቢ ያው ወረቀቱን እዛው ጥለን በመውጣት ላይ እያለን ነው ከፖሊሶች ትንኮሳ የገጠመን ያ ትንኮሳ ምንድን ነው አንድ ወንድማችንን ለመያዝ ጥረት አድርገው ይዘውት ነበረ በዛ መሀል ነው ልቀቁት እነሱ ደግሞ አንለቅም በሚል አምባጓሮ ተፈጠረ። ጭራሽ ለመማታትም ዱላ ማውጣት ጀመሩ። በዛ ላይ ሙስሊሙ ኅብረተሰብ አጽፎ መመለስ ጀመረ። ድንጋይ ይዞ ፖሊሶቹ ላይ በመወርወር ልጁን ለማስለቀቅ ችለናል። ልጁ ከተለቀቀ በኋላም ያው ትንሽ ድንጋይ መወራወር ነበረ። እነሱም ዱላቸውን በማውጣት ለመማታት ሞክሮ ነበረ ግን ከቁጥጥራቸው ከቁጥጥራቸው ውጪ ስለሆንበት ሰው ሳና ሲዝ የተያዘውንም በማስለቀቅ ተቃውሟችንን አድርገን መበተን ችለናል። መዳረሻችን የጥያቄያችን መመለስ ነው። መዳረሻችን በግፍ የታሰሩ ወኪሎቻችንና የሌሎችም ወገኖቻችን መፈታት ነው። ጥያቄያችን እስካልተመለሰ ድረስ ትግላችንን አፋፍመን ከመቀጠል የሚያግደን ነገር የለም በማለት ገልጸውልናል። ይሄ ተቃውሞ በድንገተኛ ተቃውሞ ሲከናወን የተወሰኑ ሳምንታት ተቆጥረዋል ማለት ነው እና በኢትዮጵያ ውስጥ በጣም አስቸጋሪ እና ፈታኝ የሆኑ ሁኔታዎች ይታያሉ፣ እና ምንድን ነው መስዋዕትነት ከፍላችሁ ለዚህ ተቃውሞ የሚያነሳሳችሁ ነገር ምንድን ነው? የመንግስት ሰዎች ያልገባቸው ነገር ቢኖር እስልምና ከህይወታችን ከምንም ነገራችን ውድ መሆኑን ያልተገነበት ነገር አለ። እኛ እስልምና ከምንም ነገራችን በላይ ነው። በእንትን የኢትዮጵያ ሙስሊሞች እየተበደሉ ነው ያሉት። በደል ከተጀመረ ከአራት አመት ሆነ በሰላም ጥያቄ ነው የጠየቅን ያለው ሰላም የጥያቄ ጠይቀንም ኮሚቴዎች ኃላፊዎችን ከን በሰላማዊ መንገድ ችግሩ ለመፍታት ሞክረን፣ ያው ውድ ኮሚቴዎቻችንም እንዲሁም ውድ ሙስሊም ወንድሞቻችንንም እስር ቤት አጉረን አሳጉረን ምን ያለ ነው ያ ነገር ደግሞ በፍጹም ወደሚቀበል ማችለው እውነታ ነው። እና ጥያቄያችንን በሰላማዊ መንገድ ለማካሄድ እየሞከርን ያለ ነው። የመንግስት ኃይሎች ደግሞ ያንተ ልጅ አሁን ያሉት ወደ ሁከት ለመለወጥ ነው እየጣሩ ያሉት። እኛ ደግሞ ያው ከታስ ነግጣለን። ወደ ድል ደጃፎች ስንጓዝ ወደፊት እንጂ ወደ ኋላ አንልም። ዛሬም ወደፊት ጉዞአችንን በስኬት አጠናቀናል። ነገም እንቀጥላለን። የዛሬን ተቃውሞ የተሳካ በማድረጋችን ደስተኞች ነን። የተነሳንለት ዓላማ ከዚህም በላይ የሚያስከፍለው መስዋዕትነት ካለው ለመቀበል ዝግጁ ነን። እነርሱም የጣሉብን ብሔራዊ ጭቆናና የጭቆና ቀንበር እስካልተሰበረ ድረስ እኛ አፈግፋጊዎች አይደለንም። እነሆ ቅዋሜ በማይሰማበት አዲስ አበባ ቅዋሜ አሰምተናል። መፈክሮቹም ይሄ የሚገልጽ ነው። የኮሚቴዎቻችን ቃል ነው ሰላም እንድንሆን ያደረገን እንጂ ለእነሱ አልተን አደረገ። በያዛችሁት መፈክር ላይም ሰላማዊ ያደረገን የአሚሮቻችን ቃል እንጂ የአምባገነን ጡጫ አይደለም በማለት በታይቷል። እና እንዴት ነው ማለት፣ ከመታሰራቸው በፊት የህዝበ ሙስሊሙ ወኪሎች ህዝቡን ቃል ያስገቡበት ሁናቴ ነበረ። በተለይ ኢንጂኒየር በድሩ ሁሴን እጅ ለጅ በማያያዝ ማህበረሰቡን እስከ መጨረሻው ድረስ በሰላማዊ መንገድ እንታገላለን ሲሉ ቃል አስገብተው ነበረ። በዛ መሰረትም ነው ወደ እስር ቤት እየገቡት ማለት ነው። ምናልባት የአሚሮች ያሚሮች ትእዛዝ ባይኖርና ይሄንን ትግል በሰላማዊ መንገድ አከናውኑት ባትባሉ ኖሮ፣ ከዛም የበለጠ ትእዛዝ ቢኖር ኖሮ ማንኛውንም መስዋዕትነት ለመክፈል ዝግጁ ናችሁ ማለት ነው

ያንን ለማሳወቅ ነው። ይህንን መፈክር ያሳየ ነው። ያው እኛ ሰላማትን እነሱ በሰላም የሚኖሩበት ምንም ምክንያት የለም። ኢስላም ከምንም ነገር እኛ ዘንድ ውድ የሆነ ነገር ነው። በሃይማኖታችን የምንከፍለው ማንኛውም መስዋዕትነት ቅንጣት አያሰጋንም። ለዛም ነው ያው ድብደቦችን፣ ግድያዎችን እያስተናገድን እስካሁን እየቀጠርን ያለ ነው። ከመሀል ከተማ መርካቶ አንዋር መስጊድ ወደ ፒያሳ ኑር መስጊድ ተጉዘን ያስተሳሰረንን የትግል መስተጻምር ድምጻችን እይሰማ እያልን ዘምረናል። ዳግም ወደ ፍሎዋ ዝቅ ብለን ቶፊቅ መስጊድ ላይ አራት ኪሎ ቤተ መንግሥት የተቀመጠውን አምባገነናዊ መንግሥት ድምፃችን ይሰማ ስንል አስጠንቅቀናል። ዛሬ ወደ ሜክሲኮ ተጉዘን የፌዴራል መስሪያ ቤትና ካምፕ ውስጥ ላሉ የፌዴራል ጨቋኞች ድምፃችን ይሰማ ስንል ዋ ብለናል ነገን በሚያስቀጥል ብቃት ላይ በመሆናችን ደስተኞች ነን የሚሉ አክቲቪስቶች ቃላቸውን ሰጥተውናል። በእስር ላይ ላሉት ለሕዝበ ሙስሊሙ ወኪሎችና የመፍትሔ አፈላላጊ ኮሚቴዎች ታማኝ ሆኖ መቀጠሉስ ያቀረብንላቸው ጥያቄ ነበረም። እንግዲህ ስለዚህ ምንም ይሁን ምን እስከ መጨረሻው ለሕዝበ ሙስሊሙ ወኪሎች ወይም ደግሞ ለሕዝበ ሙስሊሙ መሪዎች በታማኝነትና በታዛዥነት ትቀጥላላችሁ ማለት ነው። ኢንሻአላህ ኢንሻአላህ አቅም ምን አሁን ግን ዛሬ የተባረክ መሲልም ያሳየነው ነገር እሱ ነው። ተመተን አልገባንም ጽፋውን መለሰን እንጂ ያ ነገር ከዚህ በኋላ በምናደርገው ትግሉ ውስጦች ተቋሞችን ይጠቅራል። ያ እንግዲህ እኛ ቁራር ላይ ግራ ሲመጣ ቀኝን ስጠው የሚል አባባል የለም። ያ ነገር እኛ ጋር ስለማይሰራ ሰላም የመታችን እንድንከላከል እንትና መከላከል መከላከልንም አጠፋው መመደስ መብት አለን። ስለዚህ ዝም ብለን ተመተን የምንገባበት እንትን ነው ከዚህ በኋላ ኢንሻ አላህ አራት ዓመት የሞላው የሙስሊሙ ማኅበረሰብ ሰላማዊ ትግል ሦስት ቀላል ጥያቄዎችን እያነገበ ነበረም። መንግሥት በእምነት ተቋም ውስጥ ያደረገውን ጣልቃቀብነት ያደረገውን ጣልቃ ገብነት ያቁም፣ አህባሽ የተባለውን አንጃም አስገድዶ መጫኑን ይተው፣ ብቸኛው የሕዝበ ሙስሊሙ ተቋም የኢትዮጵያ ምስልምና ጉዳዮች ጠቅላይ ጉባኤ በሕዝብ በተመረጡ አካላት ይመራ፣ የካድሬና የደህንነቱ መፈንጫ መጅሊስ አይሁን፣ አወሊያ ትምህርት ቤት የሕዝብ ተቋም በመሆኑ በሕዝብ የተመረጡ አካላት ያስተዳድሩት የሚል ምክርን ነበረ። በሕዝብ የተመረጡት የሕዝብ ወኪሎች የመከሩትም ግና በሕዝባዊ ወያኔ ሐርነት ትግራይ የሚመራው መንግሥት አልሰማም አለ፣ ጆሮ ዳባ አልበሳለም ሲሉ ኢትዮጵያውያን ሙስሊሞች ይከሳሉ። በጣም ጥሩ በጣም አመሰግናለሁ። ከመሰናበቴ በፊት እንግዲህ እነዚሁ ቅዋሜ ያሰማችሁባቸው አምባገነናውያን በማለት የገለጻችኋቸው ሰዎችም ይሰሟቸዋል፣ እንደዚሁም ደግሞ መላው የኢትዮጵያ ህዝብ ያዳምጣቸዋልና ጠቅለል ባለመልኩ ለሁሉም የምታስተላልፉት መልእክት ካለ በዛው ቃለ መጠይቁን እንቋጨዋለን። ለመንግስት አባላት ማስተላለፈ መልእክት የታሰሩትን ብ ኢትዮጵያ ውስጥ በየእስር ቤት እየማገጋሉ ሙስሊም ወንድምና እህቶቻችንን ፍቱልን፣ ጥያቄዎቻችንን መልሱልን። ከዚህ ውጭ ማንኛውም ድርድር እኛን አይመልሰንም። እስከ መጨረሻ ድረስ ያው እንታገላቸዋለን። እናንተም ከጎናችን በዷ ከጎናችን ሁኑ እንላለን። ጥያቄዎችን ጥያቄዎቻችንን መልሱልን። ውድ ሙስሊም ወንድምና እህቶቻችን ፍትልን የእናንተን ሰላም የእኛን ሰላም ሕገ መንግስታዊ ጥያቄ ላለመመለስ ብኛለው። በህወሓት የሚመራው መንግስት አፈናም፣ ግድያ፣ ማፈናቀል፣ ዘረፋ፣ ዜጎችን አስሮ መግረፍ የመሰሉ ዘግናኝ የስቃይ አያያዞችን ተጠቅመው ከሙስሊሙ ማህበረሰብ ጋር ተጣላም። በጣም ያስደስት ቀን ነበረ። የህዝበ ሙስሊሙን ወኔ በሃይማኖቱ የሚያጣበትን ነገር መቼም ዝም ብሎ ማሳለፍ እንደማይችል ያሳየበት ተቃውሞ ነበረ። የነ የታዩትም መፈክሮች ያው ፒክቸር ላይ እንዳያችሁት በጣም ደሳስ የሚሉ መፈክሮች ነበሩ፣ ያው የተለመዱት እና ድምጻችን ይሰማ፣ ፍትህ ተቀብራለች ሌላው ደግሞ የተመቸኝ መፈክር ምን ነበረ? ሰላማዊነታችን የኮሚቴዎቻችን ቃል እንጂ የአምባገነኖች ጡጫ፣ ሰላማዊ ያደረገን የኮሚቴዎቻችን ቃል እንጂ የአምባገነኖች ጡጫ አይደለም የሚለው መፈክር በጣም ደስ ሲል ነበረ። ከገባቸው ያው ሙስሊሙ ጥያቄዎቹ እስካል ተመለሱ ድረስ የታሰሩት እስካል ተፈቱ ድረስ መቼም ከትግሉ ወደ ኋላ እንደሚያሳየው አልሐምዱሊላህ ይህን ይመስል ነበር ትግሉ። ኢትዮጵያውያን ሙስሊሞች የጀመሩት ሰላማዊ ትግል ዓለም አቀፋዊ እውቅና ያለው ሆኗል። በበርካታ መንግስታዊና የሰብአዊ መብት ድርጅቶች ንጹሕ የመብት ትግል መሆኑ ተነግሮለታል። በህወሓት የሚመራው የኢትዮጵያ መንግስት የአገሪቷን ግማሽ አካል የሆነውን ሕዝበ ሙስሊም ጥያቄም ላለመመለስ በሕዝብ ላይ ሽብርን መፈጸሙ አጣብቅኝ ውስጥም እንደከተተው እየተነገረ ነው። የሰላማዊ ትግል ውጤትን እየተመለከትን ነው የሚሉት ድምፃችን ይሰማ ባይ ኢትዮጵያውያን ሙስሊሞች በመንፈሳዊ ተማጽኖ የቀድሞውን ጠቅላይ ሚኒስቴር የበለጠ ጥፋት ሳይፈጽሙ ወደ ፈጣሪ ይመለሱ ዘንድ ሆኖ አለ። ይህም የእምነት ነፃነት መጣሱን ተከትሎ ነው ይላሉ። ከሙስሊሞች የመብት ትግል በኋላ ሰማያዊና አንድነት ፓርቲዎች ያደረጉት የተቃውሞ ሙከራ የስርዓቱን የዕድሜ ሸምቀቆ እየሳበ ነው። በመላው ኦሮሚያ የተቀሰቀሰው ቅዋሜ የሰላማዊ ትግሉ እሴት ነው። ህወሓት የአገር መሬት የሚሸጥ ለባዕዳን አሳልፎ የሚሰጥ መሆኑን በጋምቤላ በኦሮሚያ መታየቱ፣ ድንበርን ለሱዳን ቆርሶ ለመስጠት ማድባቱ፣ ጎንደር እምብኝ ብሎ መነሳቱ ወልቃይት ማንነቴ ይከበር ማለቱ፣ ኮንሶው መብቴን አላስደፍርም ማለቱ፣ የሱርማ ብሔር ወገኖች ህወሓት በስኳር እርሻ ሊቀይራቸው እንደ እንስሳ አስሮ ማሳየቱና በመላው አገሪቱ ህወሓት እያደረሰ ያለውን ቀውስ አመላካች ነው። ታክሲ፣ ባጃጅ፣ የጭነት መኪና፣ አውቶቡሶች የሥራ ማቆም አድማ ማድረጋቸውም የዚሁ አካል ነው። ህወሓት በግፍ ከስክስ ጫማው አንዋር መስጊድን ከረገጠ በኋላ በአወልያ ቅጥር ግቢ የነበረውን የአንድነትና የሰደቃ መርሐ ግብር በአስለቃሽ ጭስ ከበከለ በኋላ የአወሊያን ቅጥር ግቢ በፖሊስ ዱላ ካወከ በኋላ በወርሃ ሐምሌ ጥቁር ሽብርን ከፈጸመ በኋላ በአሳሳ፣ በገርባ፣ በኮፈሌ፣ በሐረር፣ በአዲስ አበባ ንጹሐንን ከገደለ በኋላ ህወሓት ወደ ታች ታች ወደ ታች እየወረደ ነው። የመጨረሻዋ ሰዓት እየተቃረበች ነው። ዛሬ በአዲስ አበባ በሜክሲኮ አደባባይ አካባቢ የተሰማው የታየው የተቃውሞ ትዕይንት የመጨረሻ ሰዓቱ የለውጥ ደወል በመሆኑ ለውጡ እውን እስኪሆን ድረስ ይቀጥላል የሚሉ ብዙ ናቸው። ወደ ድል ደጃፍ የሚደረገው ጉዞ አራት አመታትን ያስቆጠረ ቢሆንም የስኬት እርከኑ ከፍ ብሎ ዛሬም ኢትዮጵያውያን ሙስሊሞች ብቻ ሳይሆን ሁሉም ኢትዮጵያውያን በጣምራ ድምፃችን ይሰማ ይላሉ። በአገሪቷ ውስጥ ድርቅ በመከሰቱ ራብን ድምፃችን ይሰማ ይላሉ ኢትዮጵያውያን። ውሃ ጠማን ብለው ጀሪካን ደርድረው ድምጻችን ይሰማ ይላሉ ኢትዮጵያውያን። የቀንድ ከብት አለቀብን፣ በድርቅ ሳቢያ የቀንድ ከብታችን ሞተብን፣ ድምፃችን ይሰማ ይላሉ ኢትዮጵያውያን። መሬቴን አላስነጥቅም፣ ቀዬን ለሕወሓት አላስረክብም፣ ድምፃችን ይሰማ ይላሉ ኢትዮጵያውያን። ድንበሬን አላስደፍርም፣ ድምፃችን ይሰማ ይላሉ ኢትዮጵያውያን። ማንነት የተቀየረ፣ ድምፃችን ይሰማ ይላሉ ኢትዮጵያውያን። የሃያ አራት ዓመት አምባገነናዊነት በአራት ዓመታት የትግል ጽናት በመናጡ ነው ዛሬ ለውጥም ፈልገን ጨቋኞችን እምቢኝ ብለን ከወደ አዲስ አበባ ከጁማ ሰላት በኋላ ሰልፍ የወጣ ነው ይላሉ ድምፃችን ይሰማ ባዮቹ። ሳዲቃህምንኝ ልብ ያለው ልብ ይበል።